አዲስ ነገር አለ በጉጉት ጠብቁ ብሎ ነበረ። የሩታዬ ምርጥ ጓደኛ ወንድም መከታ በሚለው እነያዘው ወደ ሌላው ውስጥ ደፍሮ መግባት ይከብዳል። ፍቅር የሚለውን እናስቀረውና ምርጥ መከታ፣ የችግሯ ጊዜ ከጎኗ የቆመላት ምርጡ ይሳቅ ማለት ነው። እና ዛሬ እሱም ይኸው በሰፊው አጋርተውናል እንግዲህ አቶ ይሳቅ የሩታዬ ሸበላ በራሱ ቻናል ከች ብሏል ማለት ነው። አስጨንቃቸው አንጫጫቸው አንጫጫቸው በሚለው ለማንኛውም ውዶቼ ሩታዬ ውበት አንደኛ። እንዲ እያደር እየደፋባት እየደፋባት ውበቱን እየጨመረባት እየጨመረባት ነው። ሩታዬ የኔ ናት ከነዛ ከቡዳዎች ከጥላቶችሽ አይን ይሰውርሽ። እኔ ቱፍቱፍ ብዬ ብሻለሁ የኔ እናት እንደ ዘምር ድምቅ ፍክትክት አንቺን ይመችሽ እንጂ አንቺን ያስደስስሽ እንጂ፣ ምንም ሁኚ ምንም ሁኚ እንደፈለግሽ ሁን ይለን። በነገራችን ላይ የሴት ልጅ ማልቀስ የምትወዱ ሰዎች አላችሁ። የሴት ልጅ መደፋት የምትፈልጉ ሰዎች አላችሁ። የሴት ልጅ አንገ